የራያ ቆቦ ባህል ቡድን የተመሰረተው 2003 ዓመተ ምህረት ነው። አለን ከማስተዋወቅ አንጻር እንዲሁም ደግሞ ቱባ ባህሉን አውጥቶ የተረሳ ብዙ ባህሎች የሚረሱ ባህሎች ነበሩ። እነዛን ባህሎች ግን በዚህ ባህል ቡድን ለህብረተሰቡ በማሳየት እንዲታወቅና እንዲቀጥል እያረግን ያለ ነው። አጃኢብ ነው። አንተው መርሃባ እስቲ ለቋስ ይመታጣት ሲሸነጣት ሄዳ ይኸው ይዛ መጣቸው ፍቅር ያይነት ታዳ የወዶ ኦሃይ ሙሎ አይ ሙሎ አይ ሙሎ የገለ ስጭራ የሚወረውረው የነሞገስ ቡድን አሙደ ካማ ነው። እኛ ሳንወድ ይኸው ዳለ ነው አንገዛ መርማ ወድነ። የተከበራችሁ አድማጭ ተመልካቾቻችን እንግዲህ ይህን ፕሮግራም የምታዩ በሙሉ በቀናነት ከስከ ዛሬው በተለየ ድባብ ሼር እያደረጋችሁ ላይክ እያደረጋችሁ ተደራሽ ታደርጉ እንዲታደርጉ እውነት ለመናገር እኛ አካባቢ ላይ በተለይ ራያ አካባቢ ላይ የመተጋገዝ አንዱ አንዱን የማሳደግ ባህሉ ብዙ የዛን ያክል አይደለምና፣ ስለዚህ እናንተ በምትችሉት ላይክ፣ ሼር እያደረጋችሁ ለሚመለከተው አካል እንዲታደርሱልን በመጀመሪያ ጥሪያችንን እናቀርባለን። ጥያቄ መሰረት ነው፣ ወደናንተ የቀረብ ነው። የባለ አምባሳደሩ ይገባዋል የሚል ጥያቄ ሰፊ አቅርበን ነበር በተለያዩ ሶሻል ሚዲያዎች። የብዙዎች ጥያቄ ደግሞ የባለ አምባሳደርነቱም እንዳለ ሆኖ በፋይናንሻል ቢታገዝ ባህሉን ማስጠበቅ ይችላል የሚል ሀሳቤ ስለነበራቸው ስለዚህ የሱን ቀና ሀሳቤ ይዘን የራሱ የሆነ የባህል አልባሳት መሸጫ ሱቅ እንዲኖረው ባህሉን እንዲያስቀጥል ትክክለኛነቱ ባወግ ባህል የሚገኙበት ደግሞ አልባሳት መሸጫ እኛም ደግሞ እንዲኖረን ስለምንፈልግ ያንን ሀሳቤ ወደ ህዝብ አቅርበነዋል። ስለዚህ ሞላን ማገዝ ደግሞ ባህልን ማስቀጠልን ማገዝም ስለሆነ የሁላችንም ድርሻ እንዲሆን እንፈልጋለን። ስር ላይ በምናስቀምጠው በኢትዮጵያ ንግድ ባንክ ሞላ ገብረየስ ተሾመ ማገዝ ማገስት ትችላላችሁ። እጅግ በጣም እናመሰግናለን። እሺ ጓደኞች እንደተናገሩት ያው እንግዲህ ሞላ ገብረየስ ጋር እኔ ከ15 ዓመት በላይ አብረን ሰርተናል። በዚህ በሰራንበት ጊዜያቶች ሰው አክባሪ፣ ሰውን ወዳድ፣ የዋህ ሮሮህ ነው። ከዚህ በማስቀጠር ደግሞ ለወረዳው በተለይ ለራያ ባህል ብዙ ለፍቷል፣ ብዙ ደክሟል። እንግዲህ ሰሞኑን በሶሻል ሚዲያ ሲተላለፍ እንደነበረው እንዳያችሁትኝ የ የራያ ባህል አምባሳደር ጥያቄ አለ። እሱም ይገባዋል ባይነኝ እንደኔ እናንተም ምን ትላላችሁ ብለን የመለሳችሁልን መልስ አለ። ለዛም እናመሰግናለን። ከዛ በማስቀጠል ደግሞ ሞላዬ ያው ትንሽ ከኢኮኖሚ አንጻር ድጋፍ የሚያስፈልገውና ትብብር የሚያስፈልገው ልጅ ነው። እንዲህ ለወረዳው ቢደክምም ቢለፋም ለባህሉ ቢደክም ቢለፋም ግን እገዛ ያስፈልገዋል። በኢኮኖሚ ትንሽ ድክመት ስላለ እና ደግሞ ከናንተ ጥያቄና ከእናንተ ሀሳብ የመነጨ ነው ይሄ ነገር ለምን በዚህ በዚህ መልኩ አይታገዝም ብላችሁ ባነሳችሁ ጥያቄ መሰረት ለምን ትንሽዬ የባህል አልባሳት መሸጫ ሊከፈትለት ከባህሉ ጋር እሱም ትንሽ ቁርኝት ስላለው የሚል ጥያቄ ነበረ። በዛ መሰረት እንግዲህ ወደ እናንተ መጥተናል። ድጋፋችሁና ትብብራችሁ አይለይን። እናመሰግናለን። የተወደዳችሁና የተከበራችሁ ኢትዮጵያውያን እንግዲህ ዛሬ የመጣንበት አንድ ምርጥ ፕሮግራም አለ። ይህ የመጣንበት ፕሮግራም ከዚህ በፊት እንግዲህ በፌስቡክ ያው በወንድማችን ሲሳይ ተኩ የፌስቡክና እንደዚሁም ሌሎች ወንድም እህቶች ፌስቡክ ቻናል ላይ የምንወደውና የምናከብረው ሞላ ገረየስ ለራያ ማህበረሰብ በጣም ብዙ ውለታዎችን ውሏል። ብዙ አመታትን እንግዲህ በራያ ባህል ብዙ ስራዎችን ሰርቷል። ለራያ ማህበረሰብ ለዋለው ውለታ አምባሳደርነት ይገባዋል ብለን በፌስቡክ ቻለንጅ ባደረግነው ሁኔታ አንዳንድ ቅን ቀን እህትና ወንድሞች ምናለ በፋይናንስስ ብትደግፉትና ቢበረታታ ብንደግፈው ፕሮግራሙን ሰርታችሁ ለኛ ብታቀርቡልን በፋይናንስ ደግፈ ነው አሁን ካለበት ደረጃ ቢያንስ እንኳን ራሱንና ቤተሰቦቹን የሚያስተዳድርበት ሁኔታ ቢመቻችለት ተብሎ ከተጠየቀው ጥያቄ ተነስተን እንግዲህ ዛሬ ይሄው። ወንድማችን በነገራችን ላይ በዚህ ፕሮግራም ላይ እጅጉን ሳላደንቀው ማላልፈው ወንድማችን ሲሳይት እኮ ይህን ሀሳብ ያነሰው ያነሳው ከመጀመሪያ እሱ ከመሆኑ የተነሳ እጅግ በጣም ነው የምናመሰግነው። እውነት ለመናገር ወንድማችን ሞላ ገረየስን የመሰሉ ለማህበረሰባቸው ትልቅ ዋጋ የከፈሉ ነገም ነገውዳም ልንጠይቃቸው የምንችል ብዙ ሰዎች እንዳሉ እይታውን በሱ በኩል አይተናልና ስለዚህ የፕሮግራም ለሌሎችም የሚዳረስ ስለሆነ ሁሉም ሰው በቀናነት ይህ ፕሮግራም ያየ ሰው በተለይ እንግዲህ ራያ አካባቢ አሉ የምንላቸው የሶሻል ሚዲያ አስጠቃሚዎች በሙሉ ሸርሸር እያደረጉ ሊያግዙ ሊረዱ ከሚችሉ ሰዎች እንዲያደርሱና እነሱም የድርሻቸውን እንዲወጡ በአክብሮት ጥሪ እናስተላልፋለን። ከዚህ በተረፈ እንግዲህ የስራ ባልደረባው ብዙ አመታትን አብሮ የኖረ እንደዚሁም ኮትኩቶ ያሳደገው ማለት ይቻላል። ደሱ መራችኋለሁ ከሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እጅግ በጣም እናመሰግናለን። በነበረው ሶሻል ሚዲያ እንቅስቃሴ ሞላን በጣም የምታከብሩ የምትወዱ ሰዎች በፋይናንሻል ቢታገዝ የሚል ሰፊ እንቅስቃሴም ስለነበረው፣ እሱን ተቀብለን አሁን ድረስ ሰፊ እንቅስቃሴ እያደረጉልን ያገዙን የነበሩ ሰዎች አካላቶች አሉ የራሱ የሆነ የራያ የባህል አልባሳት መሸጫ የባህል ልብሶች የሚሸጥበትና የሚነግድበትን ባህሉን ወጉን የሚጠብቅበት ሌላው ማህበረሰብ ደግሞ ትክክለኛ የሆነውን ነገር የሚያይበትን ነገር የባህል አልባሳት መሸጫ ሱቅ እንዲኖር ስለፈለግን እሱን እንቅስቃሴ ነው የጀመርነው። ሞላ ገብረየስ ይታወቃል። ሳቂታ ነው፣ ተጫዋች ነው፣ ለብዙዎች የኖረ ነው። ይህንን ነገር ደግሞ ብዙ ሰው ስለሚያውቀው ዛሬ ላይ ፋይናንሻሊ መታገዝም ይጠበቅበታል፣ እና ይህንን የሰማ የትኛውም አካል የራያ የባህል አምባሳደርነት ክብሩን ምን እንደሚሰጠን እርግጠኛ ነን። ይህ ማገዝ የምትፈልጉ ስር ላይ በምናስቀምጠው በራሱ የኢትዮጵያ ንግድ ባንክ ሞላ ገብረየስ አካውንት ላይ ገቢ በማድረግ ወይም ደግሞ ገዛ በማድረግ ይህንን ታላቅ የሆነውን ተቋም ማለት ይቻላል። ራሱን የቻለ ትልቅ ባህል ነው። ሞላ በጋራ ግዘ ነው የራሱ የሆነ የባህል አልባሳት መሸጫ ሱቅ ኑሮትኝ በደስታ የምናየው ይሆናል ማለት ነው። ሳለን መተጋገዙ ይሻላል የሚል ሳቤ ስላለን ነው እና እጅግ በጣም እናመሰግናለን። ይህንን ሀሳብን ደግሞ ስናነሳ በብዙ ነገር አስፍታችሁ በተሻለ ሳቤ ያሰባችሁልን የትኛውም አካላቶች በሙሉ እጅግ በጣም እናመሰግናችሁ እናገኛችኋለን ስለሚገባው ነው። ቀጣይም ለምን ጠይቃቸው ታላላቅ ነገሮች በሙሉ ከጎናችን እንደምትቆሙ እርግጠኛ ነን። እዚህ በተጨማሪ ደግሞ እነዚህ ነገሮች ካሳካን በኋላ የባህል አምባሳደርነቱንም ጥያቄ በጋራ እየጠየቅን ና ያለ ነው። እሱም በተሻለ ሁኔታ እየሄደ ይገኛል። እንደሚሳካ እርግጠኛ ነን። ስለሚገባው ነው እንዲሰጥልን እንጠይቃለን። እሺ ጓደኞች እንዳሉት ያው ሞላ ገረየስ ሁላችን የምናውቀው ወንድማችን ነው። ሀያ ዓመት በላይ ለዚህ ሙያ ለፍቷን ለዚህ ወረዳም ጭምር እና እንደተባለው ይታገዝም ሊበረታታም የሚገባው ልጅ ነው ብያምናለሁ። እንደኔ ሞላ ማገዝ ማለት ባህል ማገዝ ስለሆነ እናግዘው እና በረታታው ከጎኑ እንሁንላለሁኝ። ሁላችሁም ድጋፋችሁና ትብብራችሁ አይለየን እላለሁ። አመሰግናለሁ።